አዲስ አበባ ውስጥ ካሉ ሪል ስቴቶች ዛሬ የምናየው ቴምር ሪል ስቴት ሲሆን ቴምር ሪል ስቴት ከምን ተነስቶ ምን ላይ ደረሰ በምን ዘርፍ ላይ የተሰማራ ድርጅት ነው እንዲሁም ሲስተር ካምፓኒዎቹ ምን ይሰራል ከዚህ በፊት ምን ሰርቷል አሁንስ ምን ለገበያው ይዞ መጥቷል የሚለውን ነገር የምናይ ነው የሚሆነው ቴምር ሪል ስቴት ከተቋቋመ 18 ዓመት የሞላው ሲሆን በ18 ዓመት ጊዜ ውስጥ የተለያዩ ስራዎችን እየሰራ የመጣ ካምፓኒ ነው ኢምፖርት ኤክስፖርት ላይ ሰፊ ስራዎችን መስራት የቻለ አንጋፋ ድርጅት ነው። እንዲሁም እንደ ሪልስቴት ከተቋቋመ ስምንት ዓመት ሲሆን በዚህ ስምንት ዓመት ውስጥ የተለያዩ ቦታዎች ላይ ተመጣጣኝና አፎርደብል የሆኑ እንዲሁም በጥራት ደረጃቸው ላቅ ያሉ ቤቶችን ሰርቶ ያትረከበ ድርጅት ነው። ለአብነት ያክል ሰባት ሳይቶችን በስምንት ዓመት ጊዜ ውስጥ ሰርቶ ያትረከበ ትልቅ ሪል እስቴት ካምፓኒ ነው። አሁን ላይ ደግሞ በተለያዩ የዋጋ አማራጭ፣ የካሪያ አማራጭ እንዲሁም ፕራይም ሎኬሽን ላይ ዋና ዋና የአዲስ አበባ ክፍሎች ላይ የተለያዩ ሳይቶችን ይዘንላችሁ መጠናል። አሁን ከፍለፊታችን የምታዩት ሳይት ኃይሌ ጋርመንት አፍሪካ ሲዲሲ ፍለፊት የሚገኝ ሳይት ሲሆን እዚህ ሕንፃ ላይ የንግድ ሱቆችን እንዲሁም የመኖሪያ ቤቶችን ይዘንላችሁ መጠናል። የንግድ ሱቆቹ ግራውንድ፣ አንደኛና ሁለተኛ ላይ የሚገኙ ሲሆኑ የመኖሪያ ቤቶቹ ደግሞ ባለሶስት መኝታ ከተጨማሪ የሰራተኛ ክፍል ጋር ይዘንላችሁ መጠናል። የንግድ ሱቆችን የምትፈልጉ ከ14 ሚሊዮን ሙሉ ክፍያ ጀምሮ እንዲሁም የመኖሪያ ቤት ነው ምርጫ ይላላችሁ ደግሞ የመኖሪያ ቤቶችን ከ10 ሚሊዮን 200 ሺህ ብር 100% ክፍያ ጀምሮ ዘንላችሁ መጠናል። በተጨማሪም ቴምር ሪል እስቴት በቅርቡ የተለያዩ የአዲስ አበባ ክፍሎች ላይ ያወጣቸው ሳይቶች እንዳሉ ይታወቃል። ከዛ መካከል አንደኛው ከሳንቼዝ አዋሪ አካባቢ የሚገኝ ሲሆን ባለ አንድ እና ባለ ሶስት መኝታ ቤቶችን በተለያዩ የካሬ አማራጮች በተመጣጣኝ ዋጋ ለደንበኞቹ ይዘን ቀርበናል። እነዚህም ቤቶች መቶ ፐርሰንት ለሚከፍሉ ደንበኞቻችን የ35 ፐርሰንት ቅናሽ ያላቸው ሲሆን እንዲሁም ከ40 ፐርሰንት ጀምሮ ለሚከፍሉ ደንበኞች ደግሞ የተለያዩ የቅናሽ ዲስካውንት የሆኑ ፓኬጆችን ያዘጋጀን ሲሆን እነዚህን ቤቶች በረጅም ጊዜ አከፋፈል ያለ ምንም ዋጋ ጭማሪ ይዘንላችሁ መጥተናል ቴምር ሪል እስቴትን ከሌሎች ሪል እስቴት ለየት የሚያደርጉትን ሁለት ዋና ዋና ነጥቦች ልንገራችሁ አንደኛው ምንድን ነው ምንም አይነት የዋጋ ጭማሪ አይኖርም ያ ማለት ምን ማለት ነው የማቴሪያል ዋጋ ቢጨምርም እንዲሁም የዶላር ዋጋ ቢጨምርም ምንም አይነት ጭማሪ አይኖርም ሁለተኛ ደግሞ በጊዜ ዴሊቨር ወይም ደግሞ ባልነው ጊዜ የማናስረክብ ከሆነ በየቀኑ የሚታሰብ ቅጣት ይኖርብናል። ይህም ውሉ ላይ በግልጽ ተቀምጦ የምናገኘው ይሆናል። እንዲሁም ከባለ አንድ እስከ ባለ ሶስት መኝታ ቤቶችን በተለያዩ የአዲስ አበባ ክፍል ላይ ይዘላችሁ መጥተናል። ለምሳሌ ያህል በአያት፣ በሱማሌ ተራ፣ በካሳንችስ እንዲሁም በሀይሌ ጋርመንትና በ ቢኖሩበትም ቢያከራዩትም እንዲሁም ቆይተው አትርፎ ቢሸጡበትም ተመራጭ በሆኑ ሰፈሮች ላይ እየገነባን መሆኑ ይታወቃል። ከነዚህ ሰፈሮች መካከል በካሳንችስ፣ በሱማሌ ተራ፣ በፒያሳ፣ በአያት እና በሀይሌ ጋርመንት ላይ ከባለ አንድ እስከ ባለ ሶስት መኝታዎችን በተለያዩ የካሬ አማራጮች ዲስካውንት በሆኑ ዋጋዎች እየሸጠን መሆኑ ይታወቃል። እነዚህ ሳይቶች ላይ ከ25 እስከ 35 ቅናሽ አድርገን እርስዎን እየጠበቀን እንገኛለን። እንዲሁም የንግድ ሱቅ ምርጫ ለሆናችሁ ደንበኞቻችን የንግድ ሱቆችን በፒያሳ ግራውንድ ፍሎር ላይ ሀያ ካሬ ሜትር ላይ ያረፉ ሱቆችን ከሙሉ ክፍያቸው ከ7 ሚሊዮን ብር ጀምሮ ደርሶ እነሆ ብለናል። እንዲሁም ገላን ላይ አዲስ ትልቅ የሆነ ኦልሞስት ወደ ምናምን ካሬ ሜትር ላይ ያረፈ የንግድ ሱቅ ለእርሶ ይዘንላችሁ መጠናል። እነዚህን ሱቆች አነስተኛ ዋጋ ከፍላችሁ ቅድመ ክፍያቸው ከ500 ሺህ ብር ጀምሮ ሙሉ ክፍያቸው እንዲሁም ከ2 ሚሊዮን 500 ሺህ ብር ጀምሮ የተለያዩ ስፋት ያላቸውን ሱቆች ለእርስ ይዘንላችሁ መጠናል። ቴምር ሪል ስቴትን ተመራጭ የሚያደርጉበት ብዙ ምክንያቶች ይኖሩናል። ከእነዚህ መካከል አንደኛው ምንድን ነው? በቃላችን መገኘታችን ነው። ባልነው ጊዜ ማስረከባችን እንዲሁም የግንባታ ጥራት ላይ አለመደራደራችን ተመራጭ ያደርገናል። ከዛ በተጨማሪም ደግሞ መሀል አዲስ አበባ ላይ ጥሩ የንግድ እንቅስቃሴ እንዲሁም ለመኖሪያ ምቹ በሆኑ ሰፈራች ሰፈሮች ላይ እነዚህን የንግድ ሱቆች እንዲሁም የመኖሪያ ቤቶችን ማቅረባችን ተመራጭ ያደርገናል። ከእርሶ የሚጠበቀው ትንሽ በሆነ ብር የቤት ባለቤት እንዲሁም የንግድ ሱቆችን ባለቤት መሆን ነው። በተጨማሪም ሳር ቤት ላይ ባወጣነው ሳይት ላይ ባለ ሁለት መኝታዎችን ከ5 ሚሊዮን 6 ሺ ብር 100% ክፍያ ጀምሮ እንዲሁም ባለ ሶስት መኝታዎችን ከ9 ሚሊዮን 6 ሺ ብር 100 ወይም ደግሞ 0 ክፍያ ጀምሮ ለእርስዎ ለደንበኞቻችን ይዘንላችሁ መጥተናል። እነዚህ ቤቶች ውስን ቤቶች ስለሆኑ ፈጥነው ታች ላይ ባለው ስልክ ይደውሉልን። ቴምር ሪል እስቴት ዘመን ተሻጋሪ የሆነውን ቤቶችን እንዲሁም የንግድ ሱቆችን እኛ እንድንገነባለን ይፍቀዱልን እንላለን። እናመሰግናለን። ታች ላይ ባለው ስልክ ይደውሉልን። መልካም ቀን።